ሰላም ጤና ይስጥልን ውድ ወላጆች፣ ይህ በቡ በአለም የዩቲዩብ ቻናል ነው። በዚህ ፕሮግራም ላይ የምንመለከተው የደረጃ አንድ ህጻናት ተማሪዎች ትምህርት ክፍል ሲሆን፣ ደረጃ አንድ ህጻናት ስንል እድሜያቸው አምስት ዓመት የሞላቸው ተማሪዎች ናቸው። በባለፈው ክፍል ትምህርት ላይ የጀመርናቸውን ቃላት አሁን ደግሞ እንቀጥላለን። ጨረሰ። እንድገመው። ጨረሰ። ጎበዝ ልጆች፣ በምስሉ ላይ እንደምትመለከቱት ልጁ ምን አደረገ? የቀረበለትን ምግብ ጨረሰን እንላለን። ልጆች፣ እናንተ ማማ የቋጠረችላችሁን ምሳ በደንብ አድርጋችሁ ተመግባችሁ መጨረስ አለባችሁ እሺ? ጎበዝ ልጆችዬ ውሃት ሲሰጣችሁ ሁሉንም ከጠጣችሁ ጨረሰ እንላለን። ጎበዝ ልጆችዬ በመቀጠል ደግሞ ሌላ ቃል እንመልከት። ጨ መ ረ። እስቲ ንድገመው ጨ መ ረ። ጨመረ። ጨመረ ማለት ምን ማለት ነው ልጆችዬ? ምስሉ ላይ እንደምትመለከቱት ውሃውም ወደ ኩባያው ላይ እየገለበጠ ነው አይደለ? ጨመረ እንላለን። ጎበዝ ልጆችዬ አሁን ደግሞ በመቀጠል ሌላ ቃል እንመልከት ገ እንድገመው ገፈፈ። ጎበዝ ልጆች እስቲ አንድ ላይ እናንብበው። ገፈፈ። ምስሉ ላይ እንደምታዩት ሰውየው የበጉን ቆዳ ምን እያደረገ ነው? ከስጋው ላይ እያላቀቀው ነው አይደለ? እዚህ ጋ ደግሞ የበሬውን ቆዳ ምን እያደረገ ነው ከስጋው ጋር ተጣብቆ የነበረውን ቆዳ ሲያላቅ ምን አደረገ ነው የምንለው? ገፈፈን እንላለን። ጎበዝ ልጆች የገፈፈን ትርጉም አሁን አወቃችሁ። በጣም ጥሩ። አሁን ደግሞ በመቀጠል ሌላ ቃል እንመለከታለን። ጨ። እንድገመው አንድ ላይ እስቲ እናንብበው። ፈጨ። ጎበዝ ልጆች አነበባችሁት። ፈጨ ማለት ምን ማለት ነው? ትርጉሙን እስቲ ለማማና ላባባ ነገሯቸው። በምስሉ ላይ እንደምትመለከቱት ሰውየው ምን እያደረገ ነው? እህሉ ምን እያደረገ ነው? እየፈጨ ነው አይደለ? እዚህ ወፍጮ ውስጥ በቆሎ ስንጨምር በቆሎውን ወደ ትናንሽ ደቃቅ ሲያደርገው ፈጨ እንላለን። ጥሬውን ወደ ዱቄትነት ሲቀይረው ፈጨ እንላለን። ጎበዝ ልጆችዬ ለዛሬው በዚህ ይበቃናል። እስካሁን የተመለከትናቸውን ቃላት እንከልስ። ጨመረ፣ ጨረሰ፣ ገፈፈ እና ፈጨ የሚሉትን ቃላት ተመልክተናል። ውድ ወላጆች እነዚህን ቃላት በወረቀት ላይ እንዲጽፉ እርዷቸው፣ እንዲያነቡ አግዟቸው። እኔ መምህርታ ምሳይ ክበደባላለ ተዌልካም የሕፃናት ማቆያ ነው። ደህና ሁኑ ልጆች፣ ቻው።